የተከበራችሁ የሰአዳ ፋሚሊ ቤተሰብ ወይ እንዴናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ከኛ ጋር አለን? አልሐምዱሊላህ፣ ሁሉ ሰላም ነው። ሳድ- ወይዬማ ሰላም መሲ ተዋህዶ ሰላም ሺህ ብዛት፣ እንዴት ነሽ? አለሁልሽ። እሱ እየደራንሽ ሰላም ነሽ ወይ ሁሉ ሰላም ነው። እንኳን ደህና መጣችሁ ገቡ ገቡ ብለናል። ገቡ ገቡ አልሸረኩላችሁም እኮ በዛ አሰላሙ አለይኩም መረዋር ዋለይኩም በሉ ገባ ገባ በሉ። እስኪ አስተናግጃቸው ሻይ ቡና ምናምን አዘጋጅተሽ ማለት ነው። ደግሞ ኔትወርክ በጣም ነው የሚሄደው። እኔ እኮ እዛኛው ላይ ቁጭ ብዬ እንዴ ዘጠኝ ደቂቃ አይደለች እንዲ የሚያስቀምጥች እስካሁን እኮ አለቀ ኮሱ። በር የለ ምን የለ የሚያቆም የለ ዝም ብሎ ግብት ውጥፍ ነው። ጉድ! ኢማዳ ምን ጉድ አለው? አንቺ ሸፋፋ ሲሸራ አድርጉልኝ። እንትኔ እኮ ቀዘቀዘቢ። ደህና ነበር። ደህና መጣን። ኧረ ኧረ ሙዤ ልዬ መጣች። ውልክፍ እንዴት ነሽ? ሰው ግን በዚህ ልክ ቀነሰ። ብዙ ነበር እኮ። እናንተ ናችሁ እየወጣችሁ ሻይ ቡና ይደላል እንዴ? በሉ አቋም አይተን ነው ሳዲ፣ አቋም አይተን ነው። ስወጣ ነው እምመጪው እንዳትይኝ፣ ገና እየገባሁ ነው

መተናል መተናል፣ የተመታሽ ረ ረ ተይንጂ ተይንጂ። ጨጓራችን የሚቀሰቅስ ነገር አትጠቀሚ። ጨጓራ እኮ የሚቀሰቅሰው እኮ አንዱ እናንተ ናችሁ። እናንተን አልጠቀም። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፋጡም እንዴት ነሽ? ሁሉ ሰላም? አረ የምሬን ነው። ቡጡ ግቡ ቡጡ ግቡ ማለት እኮ እንዴ ቀላል አረጋችሁት። እንደ እሺ በሉ ግቡ፣ ታብታብ አድርጉ፣ ልቅሱ፣ ታብታብ አድርጉ፣ ሼር አድርጉ። ሰላም ሰላም። እሺ ብዛልኝ። ባሏ ነው አንዱ። ኔጋ ሲደውል አሃ፣ ያ ሰው አንዱ ኔጋ ሲደውል እየተናደደች አይ ትጂ በደም ተንከባከብዩ ባሌን ማ በደንብ ተንከባከቢ ነግረሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱሱ እንኳን ደና መጣሽ። በላይክ አውሲ ለይኩ ላይክ ቆየለም ላይክ ማፊ ታይ ሆነ አይቀርም እቱ ወጡ አው መተው ነበር ወጡ ነሱ ኮ እንዲህ ናቸው። እንዲያው እስከ ሰላሳ እስከ አርባ ድረስ ይመጡም እና ልም ነው አምስት ደቂቃ እንኳን አይቀመጡም። የት ምን ፈልገው እንደሚገቡ አላውቅም፣ ምን ፈልገው እንደሚመጡ። ሸርም ስጡት አው ሲ ሸርቱልኝ፣ የምር ሸርቱልኝ። ሳድ ቀዝቅዛብኛለች ሰሞኑን የእኔ እናት፣ ምን ሆነ ይሆን? በርዷታል፣ በጣም ብርድ በርዷታል፣ በጣም ነው የበረዳት። ኬሚ ሜካኒካል ለወስዳት ነው የምር መንፈስ ናቸው እኮ እኮ ትጂዬ እኔ የምር እኮ ነው። ጧት አሁን ማለት ነው በቃ እስከ አርባ ነው እስከ ሰላሳ መጡና እልም ሲሉ በቃ መጡ ብዬ ደስ ብሎ ሳላበቃ በቃ አንድ ደቂቃ ሳይ እንትን ሳይሉ ደግሞ ውልቅ ብለው ደግሞ እልም ይላሉ። ይኸው አሁን ደግሞ ምጥት ይላሉ። የት ነው ለምን አይቀመጡም ማለት የነሱ ዙጡ ዙጥ ይፈልጋሉ ይመስለኛል። ዙጡ ዙጥ ከየት ላምጣ ታዲያ ነው ዙጥ ዙጥ ማለት ዳሌ ምናምን ይፈልጋሉ። እሷን እያዩ እዛው ይኮመኮሙ ነበር። ወይኔ ባሌ ቢሰማ ገድል። ኮሚንትም ስጡት፣ በቃ ስጡት፣ ስጡት። ማነሽ የበረዳት ማነች የበረዳት? ሰዐዲ ናታ ሰዐዲ በርዷታል። ሲሞቅ ሞቅ አድርጓት ማለት ነው። ተተ እሺ ሳዲ ወይ ጤናና ሕይወት ሁዚ ሰው እንደ ባህሪው ነው፣ ዳርቻ ደግሞ ውስጡን አታውቂውም በትክክል የሰው ልጅ የምናውቀው ምን ከልባት ምን አልባት ቆይ፣ ማንቱ ነው ይላል ይዞታል። ይሄን እንትሩ ማለት እሺ፣ በርዕስ ጻፉ፣ የምር በርዕስ ጻፉ ማለት ነው። ባለፈው እለት እንደዚህ ያሁን የማወራው ነገር ማለት ነው አመሰግናለሁ የሚለው እዛ ጋር አመሰግናለሁ ብሎ ይጽፋል። ግን በርዕስ የጻፉትን ብቻ ነው እንደዛ ብሎ የሚጽፈው። ወላሂ ባለፈው እኔ ቆይማ ፎቶ አንስቼ ከፈልጋችሁ እልክላችኋለሁ። በቃ ካላጠፋው ማለት ነው። በትክክል የጻፉትን እንትን ላይ አመሰግናለሁ። በቃ እያንዳንዷን ነገር የምላትን ቃላት እዛ ጋር እንትን ብሏታል። ተርጉሞ አስቀምጦታል ማለት ነው። እንትን ላይ ቁጭ በሉ በይ፣ አደ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ፣ ቁጭ እሺ ሰው እንደ ባህሪው ነው ዳርቻ አይተህ ውስጡን አታውቀውም። በትክክል የሰው ልጅ የምናውቀው ምን ከልባት ምን አልባት በውጫዊ ፊዚካሉ ነው እንጂ ውስጡን ማወቅ አንችልም። በባህሪው በውስጡ ብዙ ነገሮች አሉ። አሳ አሳ አሳ ነባሪ አዞ የት እንደሆነ ግን ባህሪው ሰፊ ስለሆነ ለማወቅ አይቻልም። አሉ አሳ አሳ አሳ ነባሪ አይ አይ አይ ሱሱዬ አንብቤልሻለሁ። ግን አሳ አሳ የሚለው ብቻ ነው ያበቃ። ያልተነበበኝ መቼ ተሰቀም መቼ ታስቀምጣለች? መስኪ እንዴ እራ ተቀመጡ፣ እኔ አስቀምጣችኋለሁ አለሁ ስራ ወይ ወይ ሌሺ ሸር አላረግሽም። እያጫወትኩኝ ነበር። ወለ ሳዲ ውልክፍ ኬጂ መግባት አለባት። ለምንድን ነው ሸር ማድረግላችሁ? እኔ ልገባ ነው ብያችሁ አይደል? እንደ ልገባ ነው ብያችሁ። የምን ባህሪ ባህር ባህሪ በይ የምን ባህር

በቃ ሁለታችሁ ተባበራችሁ ቢ ማለት ነው። ከዚህ ግን ቆይ ሽሻራ አረግላችኋለ የምር። ማን ያልመጣ ያለ እስቲ ዘጠኝ ደቂቃ እኮ ናት። የት የት እኮ ዘጠኝ ደቂቃ ናት እንዴ! ተው እንጂ። አረ እየተሳሰብን ወገን፣ አረ እየተሳሰብን። ሲጀመር አላችሁ 14 አይደላችሁ ያላችሁ ሲጀመር ያላችሁ የኔ ማር ተወላክፋ ታወላክፋለች አይደል? አሰል አቤት አቤት አድርጊው ሸር

አስገብኝ በሉ ታብታብ አድርጉ እንጂ እንደናንተ ስምንት ላይክ ብቻ አላሳዝናችሁም ወይኔ ወይኔ ወይኔ በስምንት ላይክ ልውጣ አቤት አቤት ቆይኔ እንደ ሰዎቹ መቼ ነው ይሄ መቶ ዘጠና ምናምን ይዤ እምወጣው ሰው መቶ ይዞ ይወጣል ዘጠና ይዞ ይወጣል ሰላሳ ይዞ ይወጣል አርባ ይዞ ይወጣል እኔ ግን ስምንት ብቻ ስምንት ስምንት አስራ ሁለት ዋይ አልሰክርም፣ አላለችም አቤት መለካከፍ። አልሰክርም አላለችም እኔ አምስት ነው ይዤ የምወጣ። አረ እኔ ትናንት ደህና ከትናንት ና ወዲያ እኮ ሶስት ሶስት ልጆች አለ። ከዛ ጧት አልገባም እንዴ አልገባሁም። ምን አባቱ እንትን ለቀኩኝ፣ ቢዶ ለቀኩ ማለት ነው። አናደደኝ ደደኝ የምር እንዴ። ደግሞ ሰሞኑን ሰዓት ራሱ ለጥ ነው ያለው። ምንም የለም ምንም፣ በቃ የለም፣ የለም። ሰው ስለማይመጣው እኔ እሄዳለሁ፣ ያገኘሁበት ቤት እዘውላለሁ፣ ያገኘሁበት ቤት እዘውላለሁ፣ ግን አይመጡም። ከዛ በዛ ስለሆነ አስጥላይ ምን በቱ ደማ ያልፍ ዱኒያ ሂባ አቃጠለችን ኩ ሂባዬ አቃጠለችን ኩ። ምንድነው የምትቃጠዩ? ከተቃጠች ቦታ ትልክልሻለሁ። እ እኔ አማ አቃጥልሽ ባርሽ ነኝ። ኧረ የዘንድሮዎቹ አይመጡም። ኧረ ውሱ ማንም አይመጣ። ማታ ግቢ ሰዓዳ ማታ ስንት ሰዓት ስንት ሰዓት ነው ማታ መገብ? ወይኔ ከዚህ ወጥቼ አሁን እንደገና ማታ ገብቼ እንቅልፍ አጥቼ በለው። አሰላም አለይኩም። ሳድግ እንዴት ነሽ? በረካቱ ደህና መጣ። ሰው አለ ማታ ስንት ሰዓት ነው ሰው ያለው? በእርግጥ የኔ ሰዎች ሌሊት ናቸው። ግን ሌሊት እንቅልፍ አጥቼ እስኪ ዛሬ ቆይ፣ ማታ ስንት ሰዓት ልግባ? እስኪ ንገሪኝ። ዛሬ በቃ ልግባ እና ዛሬ ብቻ ነው የምገባው። ጠዋት ትንሽ ረፍዳለሁ። ዝንበያት እዛ ተኝታ፣ እሺ ልስቅብሽ? ደግሞ ግቢ ብለሽ ማለት ነው። ካልመጣሽ አለቅሽም፣ ጆሮሽን ጎትቼ ነው የማወጣሽ። ነግሬሽ እንዲህ፣ በሳት ግቢ፣ በሳት ውጪ ብለሽኝማ አለቅሽም። በመስኮት ነው እንዴ የተማርሽው? ልክ እንደ እኔ እንዴ? ቅንጣ ያጥርሻል እንደ ቁንጣ ሚለውን እንደ ቅንጣ ቅንጣ ቢ ቅንጣ ቢ

ወላይ እኔ አስራ አንድ አስራ አንድ አስራ ሁለት ገብቼ ሰባት ስልሳ ሰው ነበረ። አንድ ሰዓት ሁለት ሰዓት ሁለት ሰዓት እና አንድ ሰዓት ገብተሽ እስቲ እናያለን። እስቲ እናያለን። ዛሬ ስልሳ ሰው እና ሰባ ሰው እናያለን። እሺ ቀጣይ ዘሙዬ በርቺ የኔ ፍንዲሻ እናንተ መኮናች የኔ ፍንዲሻ ሲምታስቁኝ የምር ከተመቸክ ከተመቸክ ከ ከ ተመቸክ ከተመቸሽ ለማረሰው ተይመዲ ልጅቷ ኮታ እንዳታካትሽ። ታይ መዲ ልጅቷ ኩታ እንዲያክቻት፣ ታ ኮታ ጎታ ለማለት ነው። ኮታ እንዲያከቻት እዛው እንዴ እንዳተኛ፣ እዛው እንዴ እንዳ ያልተኛማ፣ በውስጥ መተሽ እራሱን እንትን ማለት አለብሽ። አለቅሽም አንቺ ነሽ ግቢ ብለሽ የምታስገቢ ማለት ነው። ስለዚህ መዲ በህልምሽ ነው በይኝ። እኮ እኮ ሂባዬ፣ እስቲ አየሽ የምታወራውን ውሱ ክ

አለቅሽም ግን ማለት ነው። እንደዛ እንዳልሽ ካልጠበኩ ማለት ነው። ይው ነገ ጠብቂኝ። ጠዋት ነው ማለት ማንኳትትሽ? ምን እሷ እኮ የማገባበት የለም። እንትና መዲ ጠዋት ታገኛታለሽ። በቃ ማታገኝባት የለም። ታገኛታለሽ። ውሱ ኮታ ምን ማለት ነው እኮ? ጠየ ሂባ ሊሰቅባት እኮ ነው ሂባ። ሂባዬ ልስቅባት እኮ ነው። ወይም ስክሪን ሹት አድርጋ ልለጥፋት ነው። ያዙልኝ እናትዬ፣ እንኳን ደህና መጣሽ። ሰላም ነው ማማዬ? ለወጣ ነው ሺ ማ አመሰግናለሁ። ሂባ ሰዕዲ በደንብ ታንብበው። እንዴ አነበብኩት እኮ። ነይ ማለት ነው፣ ነይ ማለት ነው። ስልሳ ሰው ሳይ ሳይ ደንግጬ

ዘሙዬ ገብታለች ልንገራቸው ብዬ ነው እሺ ላኪ ላኪ ይታል ምክክ ኦኬ ጎበዝ ጎበዝ ጎበዝ ጎበዝ። አዎ አይቼዋለሁ በዚኛው ስልኬ ማለት ነው። እና ውዶቹ እያመሰግናለሁ እኔ የለኝም ነ ከኛጋ ከኛጋ ከእኔጋ ማለት ነው። እዚጋ የምታያቸው ልጆች ናቸው እነዚህ። አብሽሮ እዚህ ነን እንዴ፣ አይደለንም። ልንሄድ ነው ዘሙ ጋና መንጣ ከፈለሽ ከእንትኔ ከፕሮፋይሌ ስር የቴሌግራም ሊንክ አለ። እሱን ተጭነሽ ነይ። ከዛ እኔ እስብሻለሁ። እስኪ ቶሎ አንብቢው ሳዲ ውልክብ ሳቅሽን ስወድልሽ ወላይ እንቅልፌን ድራሹን አጠፋሽልኝ። ሽኩረነ አንቺ ጋ ስገለፍት በይ። አወለቅሽ አወላቅፈሽ አንብቢዋሉ ይዋሉ የስራስ ረ እሺ፣ እመጣለሁ እዚ። እሺ፣ ነይ እቀበልሻለሁ። እሺ፣ እንትን በየፕሮፋይሌ ስር አለ የቴሌግራም እንትን፣ እሱ ንኪና ስትመጪ ኔዛ እንትንሻለሁ። እሺ፣ ጆይን ብለሽ ግቢ በቃ፣ ሁላችሁም ወደ ተረኛው ቤት እንግባ ማለት ነው። እሺ ፍቅር የሆኑ ልጆች አሉኝ። የእኔ ልጆች እንሻው ደ እሺ። ቻው፣ እሺ። ሁላችሁንም ከልብ አመሰግናለሁ የእኔ ውዶች። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ